ሰላም ሰላም ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ተመልሼ እመጥቻለሁ። በመጀመሪያ ቅመምዬ በጣም ነው የናፈቀችኝ። የእውነት ለመናገር መብርሃንን በዛ ብል በዚህ ብል በወዲያ ብል በዛ ምንም ላገኛት አልቻልኩም። ኧረ ቅመሜ ምነው ጨከንሽብን እንዴ? የምር በጣም ነው የጨከንሽብን በጣም እንደው በፈጠረሽ እንደው እንደው ናይል ዛሬ እንዳትቀሪ። እንደው እኔ ዛሬ ከቀረች በቃ መጨለሌ ነው። እግዚአብሔርን በቃ ስልኬን በቃ ከእጅ ላይ ማላቀቅ አልቻልኩም። እሷን ጥበቃ ማለት ነው። ኢንስታግራም እዘላለው፣ ቲክቶክ እዘላለው። እንደገና ደግሞ ከዛ ደግሞ ዩትዩብ እመጣለው፣ ፌስቡክ እንዳጠቃላይ እሷን ፍለጋ ያልገባሁበት ነገር የለም። ነገር ግን አጀሬት ወፌላም የለች ቅመሜ፣ ግን ዛሬ እንዳትቀሪብን አደራሽን፣ እንዳትቀጨን ዛሬ ማለት ነው። እግዚአብሔርም በጣም በቃ ላይብም ገብቼ ነበር። በጣም ብዙ ልጆች አረን አፈቀችን አረን አፈቀችኝ ኦ እያላችሁ ትገኛላችሁ። ና እያወቅሽ ደግሞ ቅመሜ ባክሽ አትጥፊብን። ሌላ ደግሞ ያው ደህና ደህንነቷን ምናምን ላላችሁ፣ ደህንነቷ ደህና ናት፣ አይቻታለሁ። አንደኛ የጽጌን ቪዲዮ ላይክ አድርጋለች። ሁለተኛ ቲክቶክ ላይ ደግሞ ማንን ነው ሪፖስት አድርጋ፣ አይቻታለሁ። እና ደህና ናት፣ ደህንነቷ ደህና ናት። ግን በቃ ናፍቅችኝ በቃ ንፍቅ ንፍቅ ፍቅፍቅ ነው ያለችው። በቃ እሷ ከሌለች እኮ ሚዲያው ምንም ምንም ነው፣ ምንም ማለት ነው። እሷ እናቴ ቁጭ ብላ ታያችኋለች እዛ። እናንተ ግን በተለይ ቲክታከሮች እንደው የሚዘቀዝቅ እንደው ዝቅዝቅ ያደርጋችሁ፣ ዝቅዝቅ በተለይ በብልግና የእሷን ፎቶ ዘቅዝቀሽ የእኔ ብቻ የምትባይ አውሬ ነፍሰበላ እማትረቢ ማለት ነው። የኔ ብቻ የሚል ስም ያለሽ ሴትዮ ሀይሚን በብልግና ዘፈን አቀናብረሽ ፖስት ያደረግሻት መድኃኒዓለም እንደው ዛሬ መጥፎ ዜና ያሰማሽ በራስሽ ማለት ነው፣ በራስሽ በቤተሰቦችሽ አልልሽም እኔ ግን በቃ ፈጣሪ መጥፎ ዜና ያሰማሽ በጣም በሰው ህይወት ምንም በማይመለከትሽ ምንም በማያገባሽ የእሷን ፎቶ እንደዛ ርገሽ መዘቅዘቅና በብልግና ማንቋሸሽ የእጅሽን ይስጥሽ መድኃኔዓለም። ማዳም የአምስት ወር ደሞዝሽን ትከልክልሽ። ዋይፋይ ትዝጋብሽ። ስልክሽ እስክሪኑ ተቃጥሎ ይደር። ኔትወርኩን ይዝጉብሽ ማዳሞችሽ። እግዚአብሔርን ነው የምላችሁ፣ በጣም ባለጌ ነሽ። የእውነት ስድ ስድ ነሽ። በጣም አንቺ ቤተሰብ የሌለሽ ማለት ነው፣ እናት አባት ዘመድ የሌለሽ ባለጌ ነሽ። በጣም ምንም በማያገበሽ፣ የእውነት በማያ የእውነት ብሩኬን ወደሽው ነው መጀመሪያም። ሀይሚን ስለምትቀኝባት ነው እንጂ ብሩኬን ወደሽው ወይ ለብሩኬ ተቆርቁረሽ አይደለም። አንቺ ከንቱ ማለት ነው። እንዴት ቅጥል ብዬ እምባዬ እንዴት እንደመጣ ማለት ነው ሳያት እንቧን የተናነቀኝ። በዛ ላይ እሷ ናፍቃናለች፣ ለራሳችን ጠፍታብናለች። በዛ ላይ ደግሞ የምናየው በየቦታው የእሷ ፎቶ ተዘቅዝቆ ነው። ይዘቀዝቅ ይዘቅዝቃችሁ። እና አሁንስ እኔ ሰልችቶኛል የምር መድኃኔዓለምዬ፣ በቃ ብራንክም ከሆነ ይቅር፣ እውነትም ከሆነ ፈጣሪ በቃ ይብቃን። ሀይም የግልጽ ተናገሪ በቃሽ። አንቺስ ለምን እንደምትረገጩ በጣም ታስጠሉት። በቃ ስራ ማሰራት እንኳን አልቻላችሁም ስራ እንዲሰሩ በቃ አልፈቀዳችሁላችሁም ፈጣሪ ትዕግስቱን ስጠኝ እውነት ስማ ዝም ማለትም ችግር ነው መናገርም ችግር የሆነበት ጊዜ ረዲያ ለማንኛውም ውዶቼ ማሮቼ ፍቅሮቼ በጣም ስሜታዊ ሆኜ ነው የመጣሁት። በጣም ተናድጄ ማለት ነው። በቃ አሳዘነችን ታውቃላችሁ። እንደው እንደ እንደ በአፍጢሟ አዘቅዘቋት ሳይ እንደ ምን አይነት ሰዎች ናቸው። እንደ አንድ በታችሁ ግን እንዴት ነው የምታዘዝላችሁ የሰው ልጅ ለመዘቅዘቅ ብዬ። እንደ በጣም ግርም ብሎኝ አዝኜ ነው የመጣሁት። እና መቼም እየመጣሁ ሆኜ የምልባችሁ፣ በነገራችን ላይ ምንም ማንም የማይመለከተው ነገር የመጣሁት በቤቴ ነው የመጣሁት በስልኬ ነው፣ በዋይፋይ በራሴ ከፍዬ ነው። ገባችሁ ከፍዬ ነው፣ በዋይፋይ ነው የምመጣው። ማንም እዚህ ጋ ለምን በቀን አይደለም ሺ ጊዜ ብመጣ ሺ ጊዜ ብናገር ማንም የሚመለከተው የሚያገባው ነገር የለም። ግን አንዳንዴ በጣም ታዝናላችሁ፣ በቃ ያልሆነ ነገር ስታዩ። ሌላ ደግሞ በጣም ይሄን መልክት ሼር አድርጉልኝ። አንድ እህቴ ማለት ነው መተሽ ስለ ብሩኬ የምትጽፊው በየኮሜንቱ በየቤቱ ስር የምትጽፊው ኮሜንት እባክሽ ልለምንሽ እባክሽ የኔ እህት የምር ሀይሚና ብሩኬን እምትወጂ ከሆነ እውነት እነሱን ጨረቃ የእውነት ከልብ ከአስመሳዮቹ ሳይሆን ከእውነተኞቹ የጨረቃ ፋሚሊ መካከል ከሆንሽ መልካም ሰው ከሆንሽ መልካም ሴት የእውነት የምትወጃቸው ሴት የምትወጃቸው ሰው ከሆንሽ እንደ ስለፈጠረሽ አምላክ ይህንን የምጽፊውን ኮሜንት አቀሚ፣ ሌላ ቦታ ሄደሽ እንዳትቆመችው። በፈጠረሽ አምላክ ይዤሻለሁ፣ በምታምኙ ጌታ በእግዚአብሔር በሙስሊምም ከሆንሽ በአላህ ክርስቲያንም ከሆንሽ በእግዚአብሔር ይዤሻለሁ። ሐደራሽን ሌላ ቦታ ሄደሽ አትጻፊ። በቃ እንደዚህ ማለቱ ይሄ አንቺ የጻፍሽው ነገር አንቺ እውነት ካለሽ ወይም ደግሞ እውነት ከሆነ የጊዜው ጊዜ መቼም እውነት መውጣቱ አይቀርም። ያን ጊዜ ሁሉንም ነገር ለማለትም ሆነ ለመናገርም ለመጻፍም እንደርሳለን እና እኔ እዚህ ጋር ፎቶ ምንም ምንም ይዤ ያልመጣሁት ማራገብ ስላልፈለግኩ ነው እና እንደው ስለፈጠረሽ አምላክ ይህን ኮሜንት አትጻፊው፣ ድጋሚ ሌላ ቦታ ሄደሽ እንዳትጽፊ። በፈጠረሽ እህቴ ልለምንሽ፣ የእውነት የምትወጃቸው ከሆነ በጭራሽ ይህን መልእክት ይዘሽ አትምጪ። በፈጠረሽ እንደው አትጻፊው። ማን እኔ አሁን እዚህ ጋር የእኔን ኮሜንት ደልተዋለሁ፣ ችግር የለውም። ግን ሌላ ቦታ ሄዳ ግን ጽፋ አይቻታለሁ እና እህቴ እባክሽ እባክሽ ልለምንሽ በጭራሽ ይህንን ኮሜንት አትጻፊ፣ ሌላ ቦታ በጭራሽ። ነገር ማባባስ ነው የሚሆነው። እባክሽ ቡቡዬ ይሄንን በጭራሽ አያደርግም፣ ያደርግ ሰውም አይደለም። እኔ ያደ እኔ እንጃ እኔ በአስሩ ምጣት ይፈርማለሁ። አያደርግም ቡቡዬ ይሄንን። ሁለተኛ አንቺ የት አየሹ? እንዴት አየሹ ሲጻጻፍ ይላላ ስትላላክስ? እንዴት አርገሽ አየሹ? ማን ነገረሽ? ለአንቺ መረጃውን ማን አደረሰሽ? እስኪ ነገርኝ እህቴ። እባካችሁ እንደዚህ አይነት ነገር እሷ ብቻ ሳይሆን ማንቻችሁም ቢሆኑ ሮንግ የሆነ ነገር አስተላልፈው እኔ ማውራት ብፈልግ ማለት ነው እግዚአብሔርን ነው የምላችሁ። በጣም እንደውም እኔ በፊት በጣም አውራ ነበር በፊት። ኧረ በስመ አብ በጣም ነበር የምናገረው፣ ግን አሁን አሁን ሳየው ትርጉም የለውም። በቃ ሳየው ነገር ማባባስ ነው ሳየው፣ በቃ እነሱን የሚጎዳ ነገር ነውና እኔ ይቅርብኝ። በዚህ የመጣ ሰብስክራይብ፣ በዚህ የሚመጣ እንትን ይቅርብኝ፣ በቃ ላይክ ይቅርብኝ ብዬ ብዙ ብዙ የምናገረው ማወራው ነገር ነበረኝ። ብዙ የብዙ ሰው ፎቶ እየለጠፍኩ ወጥቼ መናገር ይሄን አጋጣሚ ክፍተት ተጠቅሜ ብዙ ሰብስክራይበሮች፣ ብዙ ነገሮች ማግኘት ይችል ነበር፣ ግን ለምን እኔ እነሱን የሚጎዳ ነገር ማረግ አልፈልግም፣ ነገር ማባባስ አልፈልግም። እና ሌሎቻችሁ መባካችሁ እንደዚህ አታድርጉ፣ በቃ የሆነ የሚያባብስ ኮሜንት አትጻፉ በፈጠራችሁ አምላክ።